ነህሚያ ከጸለየ በኋላ ይህንን ከተቀበለ በኋላ ያገኘው ነገር ምህረት ስለነበረ በጠጅ አሳላፊው ፊት ምን አገኘ ይላል? ሞገስን አገኘ ይላል። ሞገስን አገኘ እንደዚህ ይላል። ነህሚያ ምዕራፍ ሁለት ቁጥር አራት ላይ ታዲያ ምን ትፈልጋለህ አለኝ ከዚያም ወደ ሰማይ አምላክ ጸለይኩ። ማ ንጉሱ ንጉሱ ታዲያ ምን ትፈልጋለህ አለኝ ከዚያም ወደ ሰማይ አምላክ ጸለይኩኝ ይላል ይሄ ሰውዬ ብልጥ ነው፣ ብልህ ነው ሰውየው። እንኳን ምን ትፈልጋለህ ሲለው ወደ እግዚአብሔር ነው የጸለየው። ጌታ ሆይ ምን ልጠይቅ፣ ምን ላድርግ? ኢየሱስ ክርስቶስ ለዘላለም ጌታ ነው። በእውነት ይሄ ጥበብ እግዚአብሔር ይስጠናሜን በእግዚአብሔር ፊት ነገራችንን፣ የሆነ ነገር ከመጀመራችን በፊት ከዛ ደግሞ ልንጀምር ስንል፣ ከዛ ደግሞ እየጀመርን እየሰራን ደግ ሞገስ ፈልጋችሁ ፈልጋችሁ ፈልጋችሁ ያጣችሁትን ነገር ራሱ ራሱ ራሱ እንዲጠይቃችሁ ያደርጋል። ራሱ አፉን ይከፍትላችኋል። ስለዚህ ነህሚያ ያገኘው ነገር ምንድን ነው? ሞገስ አገኘ። በንጉሱ ፊት ሞገስ አገኘ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሞገስ ይስጣችሁ። በምትጀምሩት ነገር ሁሉ እግዚአብሔር ሞገስን ይስጣችሁ እንጂ ሰስማይቲ ሰላም ጤና ይስጥልኝ በጌታ በኢየሱስ ክርስቶስም ሰላም ላችኋለሁ የተወደዳችሁ የግሬስ ኦፍ ጋድ ሚኒስትሪ ተከታዮች እንዴት ናችሁ ጌታ ይባረክ እኔ በጣም ደህና ነኝ እህታችሁ ሄቨን ከስዊዴን ጌታ ይመስገን እግዚአብሔር መልካም ነው ዛሬ ደግሞ እግዚአብሔር አንድ በጣም የምክር ቃል ሰጥቶኛል ስሙ ለዘላለም የተባረከ ይሁን እግዚአብሔር በምክሩ መልካም ነው አሜን ምክንያቱም በጣም ብዙ በምክር ልባችንን ይደግፋል። ቃሉ ሲመጣ በስብከት በምክር በተለያየ መንገድ ይመጣል፣ ይመጣልና የሚመጣልንን ይህንን የምክር ቃል ደግሞ ተግባራዊ ስናደርገው ፍሬያማ መሆን እንጀምራለን ማለት ነውና እግዚአብሔር ይናገረናል ባንድም በሌላም ይመክረናል አቅጣጫ ያሳየናል፣ ምሪት ይሰጠናል። እና እግዚአብሔር ይመስገን በዚ አጋጣሚ ሰብስክራይብ ላይክ ሼር እያደረጋችሁ ያላችሁ፣ ኮሜንት እያደረጋችሁ ያላችሁ ቅዱሳን ላመሰግናችሁ ወዳለው ጌታዬ ሲባርካችሁ ተባረኩልኝ። እንዲሁም ደግሞ ምናልባት አዲስ ከሆናችሁ ዛሬ ይህን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ ቤተሰብ መሆን ትችላላችሁ እንዲሁም ሰብስክራይብ ማድረግ ላይክ ሼር ማድረግ ለሌሎች ሰዎች ደግሞ፣ ምክንያቱም ይሄ የእግዚአብሔር ቃል የሚያጽናና ነው፣ የሚፈውስ ነው፣ ምሪት የሚሰጥ ነው። አቅጣጫ ዊዝደም ጥበብን ይሰጣል። አሜን። ጌታ ይባረክና ብዙዎቻችንን ይጠቅማል ብዬ አምናለሁኝ። ተጠቅማችሁ እንግዲህ ለሌሎች ደግሞ ጠቃሚ እንድትሆኑ እናንተን ደግሞ ጌታ እንዲረዳችሁ በእውነት በዚህ አጋጣሚ እንካሬጅ አደርጋለሁ፣ አበረታታችኋለሁ። ተባረኩልኝ ስለ ቅንነታችሁ ኤንድ ስለምታደርጉ እግዚአብሔር ይባርካችሁ ተባረኩልኝ እንግዲህ ዛሬ ብዙዎቻችን እንጸልያለን ወይ ደግሞ ብዙዎቻችን ወደ ሆነ የሆነ ስራ ልንጀምር የሆነ ነገር ልናደርግ ልናገለግልም ሊሆን ይችላል ቢዝነስም ትዳርም የሆነ ነገር ብቻ በህይወታችን ላይ ልንጀምራቸው የምንፈልጋቸው ነገሮች አሉ እነዛን ነገሮች ከመጀመራችን በፊት ከዛ ደግሞ በስራ ላይ እያለን ከዛ ደግሞ ስናጠናቀቃቸው የሚለውን ትንሽ በሂደት አሳያችኋለሁ። ጸሎት ከተግባር ጋር ውጤቱ መከናወን ነው በሚል ርዕስ አካፍላችኋለሁ። ጸሎት ከተግባር ጋር ውጤቱ መከናወን ነው። አምን። ኢየሱስ ጌታ ነው። እንግዲህ ብዙ ጊዜ በአንድም በሌላም እንጾማለን፣ እንጸልያለን እኛ ክርስቲያኖች እግዚአብሔር ባርኮናል፣ ስሙ ለዘላለም የተባረከውን በነገሮች ሁሉ እንድንጸልይ እግዚአብሔር ይፈልጋል። ኦኬ ስለዚህ ይህንን ጸሎት ስንጸልይ አንድን ነገር ከመጀመራችን በፊት መጸለይ እንዳለብን ከመጽሐፍ ቅዱሳችን እንመለከታለን ማለት ነው። ጌታ የመስገናምን ዛሬ ነገሮችን ከመጀመሩ በፊት እንደገና ደግሞ ነገሮችን እያደረገ እየሰራ ፕላስ ደግሞ እንዴት አድርጎ እንደጨረሰ በጸሎት ጀመረ። በጸሎት ስራውን ሲያከናውን እናያለን። መጨረሻም ደግሞ በጸሎት ሲከናወንለት እናያለን ማለት ነውና ትንሽ ጌታ መልካም ነው። እንግዲህ ሁላችንም የነህሚያን መጽሐፍ እናውቃለን ብዬ አስባለሁ። ምናልባት የማታውቁ ሰዎች መጽሐፍ ቅዱስ ላይ የነህሚያ ነህሚያ መጽሐፍን እንድታነቡ በዚህ አጋጣሚ እንካሬጅ አረጋቸኋለሁ። በጣም ብዙ ጥበብ፣ ብዙ ዊዝደም፣ ብዙ ምክርን ያዘለ መጽሐፍ ነው። በዛ ብዙ ትባረኩበታላችሁ ብያምናለሁ። ስሙ ለዘላለም ተባረክ፣ የሆን እግዚአብሔር ይመስገን። እንግዲህ ነህምያ ታውቃላችሁ። የእስራኤልን ቅጥር እንደፈረሰ በሰማ ጊዜ በጣም አዘነ ይላል። ቁጭ ብሎ አለቀሰ፣ አያሌ ቀናት አለቀሰ፣ ጾመ፣ ጸለየ፣ በእግዚአብሔር ፊት ልቡን አፈሰሰ። ነህሚያ፣ የራሱ የሆነ ነገር የጎደለበት ሰው ሳይሆን ጥሩ ስራ ያለው ሰው ነው። ግን ቢሆንም ስለ እስራኤል ቅጥር መፍረስ፣ እስራኤላውያኖች በምርኮ ወደ ባቢሎን ከሄዱ በኋላ እንደገና ሲመለሱ ወደ አገራቸው ግን ያ የድሮ የነበራቸው የማምለኪያ ስፍራ ፈርሶ ነበረ። ኦኬ ምናልባት ዛሬ የምናመልክበት ስፍራ ኦፍ ኮርስ አለን ከቅዱሳን ጋር ተሰብስበን ግን ደግሞ እኛ ራሳችን የእግዚአብሔር መሰዊያዎች ነን ወዳጆቼ አሜን ስለዚህ እኛ እንድንሰራ ያስፈልገናል እኛ መሰራት አለብን በጸሎት በጾም በቃል አሜን በምክር ኢየሱስ ክርስቶስ ለዘላለም ጌታ ነው እንድንሰራ የእግዚአብሔር ፈቃድ ነው ኦኬ ትንሽ ይሄንን ሌላ ጊዜ በደንብ አድርጌ አስተምራለሁ። ጌታ ይረዳኛል። ዛሬ ግን የማሳያችሁ ይሄ ሰው፣ መግቢያውን እየነገርኳቸው ያሉት እንዲገባችሁ ነው። ይሄ ሰው ምን ያህል እንደተከናወነ ኦኬ፣ በጸሎት ጀምሮ ከመጀመሩ በፊት እንዴት እንደጸለየ ከዛ ደግሞ ልክ ሲጀምር ደግሞ እየጸለየ እንደቀጠለ ስራውን። ከዛ ደግሞ እየጸለየን ነገሮችን እንዳከናወነ መጽሐፍ ቅዱሱ በደንብ አድርጎ ፍትፍት አድርጎ እዛ ቦታ ላይ ያስረዳናል ማለት ነውና፣ ስለዚህ ከእግዚአብሔር ቃል አንድ ቃል አንብና ወደ ጉዳዩ እንሄዳለን ማለት ነውና፣ ነህምያ ምዕራፍ አንድ ከቁጥር ስምንት እስከ አስራ አንድ አንባለሁ። ለባሪያህ ለሙሴ እንዲህ ስትል የሰጠኸውን ቃል አስብ ታማኞች ካልሆናችሁ በአሕዛብ መካከል እበትናቸኋለሁ። ወደ እኔ ብትመለሱ፣ ትእዛዞቼን ብትፈጽሙ የተሰደዱት ወደ ወገኖቻችሁ እስከ ምድር ዳርቻ ድረስ እንኳ ቢበተኑ ከዚያ ሰበስባቸኋለሁ፣ ለስሜ ማደሪያ ወደ መረጥኩት ስፍራ አውጣቸኋለሁ፣ አመጣችኋለሁ። እነዚህም በታላቁ ኃይልና በብርቱ እጅ የተቤዣሃቸው ባሪያዎችህና ህዝብህ ናቸው። ጌታ ሆይ የባሪያህን ጸሎት ስምህን በመፍራት ደስ የሚሰኙትን ባሪያዎችህንም ጸሎት ጆሮ ታድምጥ። በዚህ ሰው ፊት ሞገስን አድርገህለት ዛሬ ለባሪያ መከናወንን ስጠው። በዚያ ጊዜ እኔ የንጉሱ ጠጅ አሳላፊ ነበርኩ ይላል። ጌታ ይባረክ። እንግዲህ ተመልከቱ፣ ይሄ ነሚያ ከስምንት ጀምሮ በእግዚአብሔር ፊት ሲቃትት፣ በእግዚአብሔር ፊት ሲያለቅስ፣ በእግዚአብሔር ፊት ሲጾም ነበርና ይሄ ሰው ሲጾም ሲጸልይ ሲቃትት የነበረው ነገር አንዱ በእግዚአብሔር ፊት እየተናዘዘ ያደረጉትን የበደሉትን ነገር ኦኬ፣ ኢየሱስ ክርስቶስ ለዘላለም ጌታ ነው። አንድ ነገር በህይወታችን ላይ ለመስራት ስንጀምር ወይ ስናቅድ የሆነ ነገር እንዲከናወንልን ስንፈልግ እንዳልኳችሁ፣ ትዳር ሊሆን ይችላል፣ ቢዝነስ ሊሆን ይችላል፣ አገልግሎት ሊሆን ይችላል፣ በህይወታችን ላይ ስኬታማ ሊያደርገን ይችላል ብለን የምናስባቸውን ነገሮች ከመጀመራችን በፊት እንድንጸልይ እንድንጾም፣ በጉዳዩ ላይ ሲሬስ እንድንሆን ኦኬ። ምክንያቱም እሾኮችን ካልነቀልን በስተቀር ዘር መዝራት በጣም አደገኛ ነው። ኦኬ እኛ እጅ ላይ ያሉ ነገሮችን በጠቅላላ ከማፍሰሳችን በፊት፣ ኦኬ ከመዝራታችን በፊት ምክንያቱም ከዘር በኋላ የሚታጨድ ነገር ይመጣል። አብሮ በኋላ የሚታጨዱ እሾኮች እንዳይኖሩ፣ ኦኬ፣ ወይ ደግሞ የዘራናቸው እነዛ ዘሮች ከንትን ጋር አብረው እንዳይበቅሉ፣ ኦኬ፣ ኢየሱስ ጌታ ነው። ከአረም ጋር አብረው እንዳይበቅሉ፣ የግድ ምን ማለት አለብን? መጽዳት አለበት። በጸሎት መጽዳት አለበት። እግዚአብሔር ፊት መጠየቅ አለበት። እግዚአብሔር ሞገስ እንዲሰጥ ምህረቱን እንዲያበዛ በህይወታችን ላይ ኢየሱስ ጌታ ነው። ሀሌሎያ። በእውነት በጣም አይን የሚከፍት ስኬታማ የሚያደርግ የእግዚአብሔርን ቃል ነው እየነገርኳቸው ያለሁት። ይሄ ሰውዬ መጀመሪያ ያደረገው ነገር ምንድን ነው? ሲናዘዝ እናያለን። ኃጢአትን እግዚአብሔርን መበደል ለምን ይሄ ደረሰብን? አይደለም እያለ ያለው። አዎ ልክ ነህ ጌታ ሆይ ይሄ ቢደርስብን በድለናል፣ አጥፍተናል። ግን እባክህ እግዚአብሔር ሆይ ጸሎቴን ስማ፣ እርዳኝ። በቃ ይሄ ቅጥር መሰራት አለበት። ኢየሱስ ክርስቶስ ለዘላለም ጌታ ነው። ቅድም መግቢያ ላይ ስናገር አንድ ነገር ተናገር ያለው እኛ ነን። የእግዚአብሔር መሰያዎች እኛንን እኛ ነን የእግዚአብሔር ቅጥሮች ዛሬ በኢየሱስ ስማምን። ስለዚህ ማን ነው እስቲ ለማን ነው የሚያለቅሰው? የሆነ ወንድም ተሰብሯል የሆነ ወንድም እኮ ወድቋል ብሎ ማን ነው ለእንትን አልቅሶሬ ብሎ እያየ ብሎ ያ ሰው እንዲሰራ የሚማጸንለት በዚህ ዘመን አለ? ካለ በጣም ደስ ይላል። እንዲኖር ግን እግዚአብሔር ይፈልጋል። አሜን። ጌታ ይርዳን እንድንጸልይ በጠፉት በሄዱት በቃ አበቃላቸው በሚባሉ ነገሮች ላይ ጣልቃ ገብቶ እግዚአብሔር እነዛን ሰዎች እንደገና እንዲያወጣቸው እንደገና ነፃ እንዲያደርጋቸው እንደገና እንዲመልሳቸው ወደ ቤቱ መጸለይ እንደሚያስፈልግ መጽሐፍ ቅዱሳችን በጣም አድርጎ ከነህሚያ መማር እንችላለን። ነገር ግን ነህሚያ ይሄንን ነገር ሲናገር፣ ልቡን ሲያፈስ በእግዚአብሔር ፊት መጀመሪያ ያደረገው ያገኘው ነገር ምህረት ነው። መጀመሪያ ያገኘው ነገር ምህረት ነው። ምህረትን ካገኘ በኋላ ኢየሱስ ክርስቶስ ለዘላለም ጌታ ነው። በጠጅ አሳላፊው ፊት ምን አገኘ ይላል? ሞገስን አገኘ ይላል። እግዚአብሔር ምህረትን ከሰጣችሁ በኋላ የሚያደርግላችሁ ነገር ምንድን ነው ካላችሁኝ፣ ሞገስን ነው የሚሰጣችሁ። የምትከናወኑበትን ሞገስ ይሰጣችኋል። ሄዳችሁ ነገሮችን በቀላሉ በኢዚ መንገድ ድሮ ሲያታግላችሁ የነበረ ድሮ ዋጋ ሲያስካፍላችሁ የነበረውን ነገር በቀላሉ እዛ መስመር ውስጥ እንድትገቡ በቀላሉ ያ ነገር ስሙትሊ እንዲጀመር ነገሮች ሁሉ ከዚህም ከዚህም መጥተው እንዲተባበሯችሁ ያደርጋል። ስሙ ለዘላለም የተባረከው የእግዚአብሔር ሞገስ ይሄንን ነው የሚያደርገው። ምክንያቱም ነህሚያ ከጸለየ በኋላ ይህንን ከተቀበለ በኋላ ያገኘው ነገር ምሕረት ስለነበረ በጠጅ አሳላፊው ፊት ምን አገኘ ይላል፣ ሞገስን አገኘ ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሞገስን አገኘ እንደዚህ ይላል። ነህሚያ ምዕራፍ ሁለት ቁጥር አራት ላይ ታዲያ ምን ትፈልጋለህ አለኝ። ከዚያም ወደ ሰማይ አምላክ ጸለይሁማ ንጉሱ ንጉሱ ታዲያ ምን ትፈልጋለህ? አለኝ። ከዚያም ወደ ሰማይ አምላክ ጸለይኩኝ ይላል። ይሄ ሰውዬ ብልጥ ነው፣ ብልህ ነው ሰውየው። እንኳን ምን ትፈልጋለህ ሲለው ወደ እግዚአብሔር ነው የጸለየው። ጌታ ሆይ ምን ልጠይቅ፣ ምን ላድርግ? ኢየሱስ ክርስቶስ ለዘላለም ጌታ ነው። በእውነት ይሄ ጥበብ እግዚአብሔር ይስጠን፣ አሜን። እግዚአብሔር ይስጠን፣ ይርዳን በጌታ በኢየሱስ ክርስቶስ በእግዚአብሔር ፊት ነገራችንን የሆነ ነገር ከመጀመራችን በፊት፣ ከዛ ደግሞ ልንጀምር ስንል፣ ከዛ ደግሞ እየጀመርን እየሰራን ደግሞ አሳያችኋለሁ እሱን። ስለዚህ ሞገስ ማግኘቱ የምታውቁት ይሄ ነው። ሞገስ ፈልጋችሁ ፈልጋችሁ ፈልጋችሁ ያጣችሁትን ነገር ራሱ ራሱ ራሱ እንዲጠይቃችሁ ያደርጋል። ራሱ አፉን ይከፍትላችኋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ስለዚህ ነህሚያ ያገኘው ነገር ምንድን ነው? ሞገስ አገኘ። በንጉሱ ፊት ሞገስ አገኘ። በጌታ በኢየሱስ ክርስቶስም እግዚአብሔር ሞገስ ይስጣችሁ። በምትጀምሩት ነገር ሁሉ እግዚአብሔር ሞገስን ይስጣችሁ እንጂ ሰስማይት ኔም እጸል ያለው በጌታ በኢየሱስም ለምትሰሙኝ ሰዎች፣ ለምታዩኝ ሰዎች እግዚአብሔር ሞገስን ይስጣችሁ። ኤሜን ሃሌሉያ ሞገስ አፍ አለው። ሞገስ የሚታይ ነው። ሞገስ የሚሰማ ነው። ሞገስ የሚወደድ ነው። ተቀባይነትን የሚያገኝ ነገር ነው። ስለዚህ ንጉሱ ፊቱ ፊቱን እንዲያ ያደረገው በቃ እግዚአብሔር አይኑን ከፍቶ ይሄ ሰው እንዳዘነ ከልብህ ነው አለ። ይህ ሀዘን ከልብህ ነው፣ ፊትህ ጠቁሯል አለ። ሰው ሳይታመም እንደዚህ እንዴት ሊታመም እንደዚህ ሊያዝን ይችላል? እንዴት ፊቱ እንደዚህ ሊጠቁር ይችላል? ምክንያቱም ሰውየው ሲጾም ነበር፣ ሲጸልይ ነበር። ሲጾም ሲጸልይ የከረመ ሰው እና ዝም ብሎ ሲበላ የዋለ ሰው አንድ አይደለም፣ ያስታውቃል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ነገራችሁን መጀመሪያ በእግዚአብሔር ፊት ማቅረብ እንዳለባችሁ በጸሎት በጾም እግዚአብሔር ፊት በመውደቅ ምሕረትን በመለመን የእግዚአብሔርን እርዳታ ማስቀደም እንዳለብን መጽሐፍ ቅዱሳችን ይናገራል ማለት ነው። ኢየሱስ ጌታ ነው። ሁለተኛው በእምነት መንቀሳቀስ። በቃ ይሄ ሰውዬ ልክ ከጾመ ከጸለይ በኋላ ድጋሚ ንጉሱ ፊት ሞገስ ካገኘ ከጾመ ከጸለይ በኋላ እንደገና ደግሞ ምንድነው ያደረገው ወደ ተግባር ነው የገባው። በቃ ንጉሶ እኔ እንዲ እንዲ እንዲ መሄድ እፈልጋለሁ ስለዚህ በቃ ወደ ወገኖቼ መሄድ አለብኝ፣ የሚያስፈልገኝ ይሄ ይሄ ነው። ጠየቀ በድፍረት በእምነት በድፍረት በእምነት ጠየቀ። ስለዚህ አንድ ነገር ከጸሎት ጋር ተግባር እንደሚያስፈልገው ደግሞ ያሳየናል ማለት ነው። ዝም ብለን መጸለይ ብቻ ሳይሆን በቃ መራመድ እንዳለብን መንቀሳቀስ እንዳለብን እግዚአብሔር ሞገስ ከሰጠን ያ ነገር ራሱ አፉን አውጥቶ ማውራት ከጀመረ፣ አሜን ምክንያቱም ነህምያ ሳይሆን ንጉሱ ነው ራሱ የጠየቀው። ግን ሲጾም ሲጸልይ የነበረው አንዱ ፐርፐዙ ከንጉሱ ማግኘት አለበት፣ የግድ ፈቃድ ማግኘት አለበት። ይሄ ሰው የተሸጠ ነው፣ ባሪያ ነው፣ የሚያገለግል ነው፣ ጠጅ አሳላፊ ነው። በቃ ባሪያ ነው፣ ተሽጧል፣ ተገዝቷል። ንጉሱ ካልፈቀደለት በስተቀር ከዛ ንቅንቅ ማለት አይችልም። ስለዚህ ወዳጆቼ ዛሬ በጌታ በኢየሱስ ክርስቶስ ስም በየትኛውም ነገራችሁ ላይ የእግዚአብሔርን ፈቃድ በእምነት መጀመር ይሁንላችሁ። ምናልባት እግዚአብሔር ተናግሯችሁ የፈራችሁ ሰዎች ካላችሁ፣ እግዚአብሔር አውርቷችሁ የዘገያችሁ ሰዎች ካላችሁ በጌታ በኢየሱስ ክርስቶስም ዛሬ በእምነት መጀመር ይሁንላችሁ። ትከናወናላችሁ። አመን። ጌታ ይባረክ። ስለዚህ ሶስተኛው እንደዚህ ይላል እየጸለዩ መቀጠል መሆን አለበት። አሜን። ሶስተኛው፣ እየጸለያችሁ መቀጠል አለባችሁ በእምነት ከጀመራችሁ ዘንዳ። ምክንያቱም አንድ ነገር ስትጀምሩ አሀ አልጋ ባልጋ አይሆንም። ይነሳል፣ ጠላት ይነሳል ሊያስቆማችሁ፣ ሊገዳደራችሁ። ምክንያቱም የነህሚያ ተከናወነለት ብቻ ሳይሆን ከመከናወኑ መሃል ላይ የደረሰበት ተቃውሟል፣ የደረሰበት ካለበት ከፍታ ሊያወርዱት በጣም የሚታገሉ እጆች ነበሩ። ዛሬም የሆነ ነገር አምናችሁ ጸልያችሁ ጾማችሁ ያንን ነገር ጀምራችሁ በመሀል የሚነሱ ነውጦች አሉ። በመሀል የሚነፍሱ ነፋሶች አሉ። በመሀል የሚነሱባችሁ ሰዎች አሉ። የአጋለንት ኃይላት መናፍስቶች አሉ። እነዛን መናፍስቶች በምንድን ነው የምታሸንፋቸው? አሁንም በመጸለይ። ይሄ ሰውዬ ይጸልይ ነበር? ይጸልይ ነበር ነገሩን ጀምሬ ዋለሁ ከዚህ በኋላ ጸሎት አያስፈልግም ብሎ ሲያቆም አንመለከተውም ሲጸልይ እንመለከተዋለን። ሲጾም እንመለከተዋለን። ኢየሱስ ክርስቶስ ለዘላለም ጌታ ነው ስለዚህ በነገራችሁ ላይ መከናወን እንዲያገኝ መጸለይ መቀጠል አለባችሁ ምክንያቱም ማቋረጥ እንደሌለብን መጽሐፍ ቅዱሳችን ስለሚናገር ማለት ነው ኢየሱስ ክርስቶስ ለዘላለም ጌታ ነው ተግዳሮት አለ አዎ አለ መከራ አለ አዎ አለ። ተከራካሪ ያለ አዎ አለ። አዎ መጽሐፍ ቅዱሳችንን ሄደን ብዙ ቦታ ስናይ ብዙ ሀያላን ብዙ የእግዚአብሔርን ህዝብ ብዙ እግዚአብሔር የመረጣቸውን ብዙ እግዚአብሔር የረዳቸውን ሰዎች እንመለከታለን። ግን በጣም ህይወታቸው በተግዳሮት የተሞላ ነው። ህይወታቸው በነቀፌታ የተሞላ ነው። ህይወታቸው በጣም በብዙ ግፊያና ግፍ የተሞላ ነው። ያንን ግን ወደ ሰማይ አምላክ ጸለይኩኝ ይላል ይሄ ሰውዬ። ብልጥ ነው ብልህ ነው ሰውየው። እንኳን ከእግዚአብሔር ጋር በመጣበቅ ያንን ነገር አሸንፈውታል። በጾምና በጸሎት ራሳቸውን በእግዚአብሔር ፊት እያዋረዱ ያዘኝ እንዳት ለቀኝ እያሉ እግዚአብሔር ፊት በመሆን ያንን እንዲሽ እንዲያሸንፉት ዊን ሃሌሉያ አሜን ዊን አድርገዋል ሸንፈዋል። ዛሬ የማሸነፍ ሚስጥሩ ምንድነው ስትሉኝ በእግዚአብሔር ፊት መጾም መጸለይ ከእግዚአብሔር ጋር መጣበቅ በሁሉ ነገር ሁል ጊዜ እንድንጸልይ የእግዚአብሔር ፈቃድ ነው ፊልጵስዩስ አራት ስድስት ላይ በነገር ሁሉ በጸሎትና በምልጃ ይላል በምን በነገሮች ሁሉ በነገሮች ሁሉ ማለት በነገሮች ሁሉ ማለት ነው በቃ ተግዳሮት ሲመጣም የሆነ ነገርም ተሳክቶልህ የሆነ ነገርም ተመቻችቶልህ የሆነ ነገርም ተሳክቶልህ ማቋረጥ እንደሌለብን። ምክንያቱም እዚህ ምድር ላይ እስካለን ድረስ ፈተናና ተግዳሮት የሚባል ነገር እንዳለ እናውቃለን፣ ጠላት እንዳለ እናውቃለን። ይህንን ግን የምናሸንፈው በምንድን ውስጥ ላይ በሁሉ ነገር እያመሰገንን ነው። ተግዳሮቱ ሲመጣም እያመሰገንን እያጉረመረምን አይልም። በመሀል በመሀል እያጉረመረምን አይልም። እየጸለይን እየጾምን ከዛስ፣ አሸናፊዎች ነው የምንሆነው። ኢየሱስ ጌታ ነው። ከዛ እንደዚህ ላይ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ ይላል። ስለ ማንኛውም ነገር እንድንጨነቅ አልተጠራ ነው በነገሩ ላይ ግን እንድናመሰግንበት። በነገሩ አሁን አንዳንዱ አትጨነቅ ብሎኛል ብሎ ለጥ ይላል። አይ ለጥ በልም አልተባልክም። ተኙ አልተባልንም። አመስግኑ። በዛ ጉዳይ ላይ አመስግን። በተግዳሮቱ ላይ ቆመህ አመስግን። በችግሩ ላይ ቆመህ አመስግን። በሁኔታው ላይ ቆመህ አመስግን። ከዛ ከዛ ነገሮች ይቀየራሉ ከዛ ነገሮች ወደ ስኬት ይመጣሉ። ነህሚያ ሲሳካለት እንመለከታለን። ተከናወነ። ሁሉን ነገር ሰርቶ ጨረሰ። ኢየሱስ ጌታ ነው። ስለዚህ ዛሬ ምንድን ነው ልትጀምሩት ያሰባችሁት ነገር ምንድነው? እጃችሁ ላይ ጀምራችሁት በተግዳሩት ውስጥ እየተናወጣችሁ ያላችሁበት ነገር ምንድነው? ነው ግን መጨረስ አቅቷችሁ እየተንገዳገዳችሁ ያላችሁት ነገር መጨረስ አለብኝ እያላችሁ የምታስቡት ነገር በጌታ በኢየሱስ ክርስቶስ ስም ይህንን ጥበብ መካፈል ይሆንላችሁ። ባላችሁበት አሁን ተንበርክካችሁ መጸለይ ይሆንላችሁ። ባላችሁበት አሁን እግዚአብሔርን ማመስገን ይሆንላችሁ። ባላችሁበት አሁን እግዚአብሔር ፊት ልባችሁን ማፍሰስ ይሆንላችሁ። አመን ኢየሱስ ጌታ ነው። የዛን ጊዜ በጌታ በኢየሱስ ክርስቶስ ስም ነገራችሁ እየለመለመ ይመጣል፣ እየተከናወነ ይመጣል። እንዲከናወንላችሁ የማይፈልጉ እያሉ ይከናወንልሀል እንዲሳካለ እንድትወጣ እንድትሰማራ የማይፈልግ እያለ ግዴታ ነው ትወጣለህ ትሰማራለህ ምክንያቱም እግዚአብሔር ካንተ ጋራ ከሆነ ማን ይቃወመሀል ተቃዋሚ ያለ ማን ይቃወመሀል የሚቃወምህ የለም ማለት አይደለም ግን ተቃዋሚው ግን አያስቁምህም ሀይል አያገኝም ተከራካሪው ሀይል አያገኝም ማለት ነው በቃ አንተ አላማህን ትጨርሳለህ ጳውሎስን ስንመለከት ኮ እያንዳንዷ ስፍራ ላይ ግድያ፣ እስር፣ ድብደባ አንድ ቦታ ኮኖ በቃ ሞቷል ብለው ጥለውት ሄዱ ይላል። ይህ ሁሉ ለወንጌል ኮኑስ ዋጋ ሲከፍል የነበረው ለተቀበለው ነገር፣ የተቀበለው ነገር መጨረስ ስላለበት መሮጥ ስላለበት ትውልድ ጋር መድረስ ስላለበት እግዚአብሔር እንደተናገረው እንዲሁ አንተ በአሕዛብ ፊት ክብረኝ ትገልጣለህ ስላለ በሱ የእግዚአብሔር ክብር መገለጥ ስላለበት እስከዛች የደም ጠብታ ድረስ ሄዷል። ግን በመሃል ብዙ ነገር አጋጥሞታል። እስር እንኳን አላስቆመው። እስር ቤት እንኳን ገብቶ እሱ ወንጌል ይሰብክ ነበር፣ ብዙዎችን በክርስቶስ ኢየሱስ ይወርስ ነበር። አሜን። ባገኘው አጋጣሚ ሁሉ ወንጌልን ይሰራበት ነበረ። በቃ ለሱ ህይወቱ ስለሆነ ማለት ነው። ተከናወነ ተከናወነ። ኢየሱስ ጌታ ነው። በጌታ በኢየሱስ ስም ለእናንተ መከናወን ይሆንላችኋል። ጌታ ኢየሱስ ይባርካችሁ። ጋብለስዩ ተባረኩ። ይሄ ቪዲዮ ከተመቻችሁ ሼር አድርጉት፣ ሰብስክራይብ አድርጉ፣ ላይክ አድርጉ። በሌላ ቪዲዮ ደግሞ እንደምን እስከምንገናኝ ጌታ ይረዳናል። ተባረኩልኝ። ጋብለስዩ ወዳችኋለሁ። ሻሎም